ሰላም ጤና ይስጥልኝ። የዕለቱን ዜና ይዤ ቀርብ ያለው ከዜናዎቹ ጋር አብራችሁን ቆዩ እያልኩኝ አዳዲስ መረጃዎችን ለማግኘት ሰብስክራይብ በማድረግ ቤተሰብ ሆነው አዳዲስ መረጃዎችን ማግኘት ይችላሉ። ወደ ዕለቱ ዜና ሳልፍ፣ ገቢዎች ቢሮ በደረቅ ጭነት ተሽከርካሪዎች ላይ የሚካሄድ የደረሰኝ ቁጥጥር ተጠናክረው መቀጠሉ ተገለጸ። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በሁሉም የከተማ አቅጣጫዎች ወደ ከተማ የሚገቡ ከከተማ የሚወጡና በከተማዋ ውስጥ የሚንቀሳቀሱ የደረቅ ጭነት ተሽከርካሪዎች፣ ሚኒባሶች እና አነስተኛ ሽፋን መኪኖች ላይ የመኪና ኦፕሬሽን ስራዎች መጠናከሩ ገልጿል። በዚህም ያለደረሰኝ የሚካሄድ የደረቅ ጭነት ተሽከርካሪዎች ላይ የሕግ ተጠያቂነት በአሽከርካሪዎቹ ላይ ጭምር እንዲሰፍን እያደረገ መሆኑን አሳውቋል። በአሁኑ ወቅት የደረሰኝ ቁጥጥር በቀን ብቻም ሳይሆን በሌሊት ጭምር ተጠናክሮ መቀጠሉ ያሳወቀ ሲሆን ደረሰኝ ሳይዙ ሸቀጦች ይዘው በተንቀሳቀሱ ላይ አስተዳዳሪያዊ እርምጃ ውስጃ ሲጃለው ብለዋል። ቢሮ የቁጥጥር ስራውን በየደረጃው ከተቋቋሙ ግብረ ኃይሎች ጋር በመቀናጀት እያከናወነ ሲሆን በዚህም ተሽከርካሪዎች እለታዊ ደረሰኝ ሳይዙ በከተማው ሲንቀሳቀሱ፣ ከከተማዋ ሲወጡ ተገኝተው አስተዳዳሪያዊ የቅጣት እርምጃ ከመወሰድ በተጨማሪም ለእያንዳንዱ ለጫኑት ሸቀጥ ደረሰኝ እንዲቆርጡ ተደርጓል ብለዋል። በቀጣይም በከተማ ጭነት የጫኑ ማንኛውም አይነት ተሽከርካሪዎች ለጫኑት ሸቀጥ ደረሰኝ እንዲቆርጡ ብቻም ሳይሆን አሽከርካሪዎቻቸው ላይም የሕግ ተጠያቂነት እንዲሰፍን የሚደርግ መሆኑን አብራርተዋል። አዋሽ ባንክ 25.6 ቢሊዮን ብር ትርፍ ማስመዝገቡንና ጠቅላላ የሀብት መጠኑ ከ442 ቢሊዮን ብር በላይ መድረሱን አስታወቀ። አዋሽ ባንክ በ2017 የበጀት ዓመት በግል ባንክ ታሪክ ከፍተኛ የተባለውን 25.6 ቢሊዮን ብር የተጣራ ትርፍ ማስመዝገቡንና አጠቃላይ የሀብት መጠኑም 442.6 ቢሊዮን ብር መድረሱን ይፋ አድርጓል። ባንኩ ይህንን ያስታወቀው ቅዳሜ ዕለት ባካሄደው የባለ አክሲዮኖች 30ኛ ዓመታዊ መደበኛ ጉባኤና 18ኛ አስቸኳይ ጠቅላላ ጉባኤ ላይ ነው። በጉባኤው የአዋሽ ባንኳና ስራ አስፈጻሚ ፀሐይ ሽፈራው እንዳሉት ባንኩ በሂሳብ ዓመቱ 26.67 ቢሊዮን ብር የተጣራ ተርፋ አስመዝግቧል። ይህም ካለፈው አመት ጋር ሲነጻጸር 137 በመቶ እድገት ማሳየቱን ከፍተኛ ተርፍ መሆኑ መግለጻቸው ኤፍኤምሲ ዘግቧል። በተጨማሪም የባንኩ ጠቅላላ ተቀማች 358.5 ቢሊዮን ብር መሆኑን ገልጸው ካለፈው ተመሳሳይ ወቅት ጋር ሲነጻጸር 125.9 ቢሊዮን እድገት ማሳየቱን ጠቁሟል። ዋና ሥራ አስፈጻሚ ባንኩ በሂሳቡ አመቱ ከሁለት ቢሊዮን የአሜሪካን ዶላር በላይ የውጭ ምንዛሬ ማግኘቱ መቻሉን የተሰጠ የብድር ክምችትም ሀያ በመቶ እድገት ማስመዝገቡን ተናግረዋል። የባንኩ የተከፈለ ካፒታል ሀያ ሰባት ነጥብ ዘጠኝ ቢሊዮን ብር ደርሷል ያሉት ዋና ስራ አስፈጻሚ ይህም ብሔራዊ ባንክ ነባር ባንኮች በአምስት አመት ጊዜ ውስጥ ሊደርሱበት ይገባል ብሎ ካስቀመጠው የካፒታል መጠን የሚበልጥ መሆኑን አስረድተዋል። ባንኩ ማህበራዊ ኃላፊነቱን በመወጣት ረገድ 600 ሚሊዮን ብር ድጋፍ አድርጓል ነው ያሉት። አዋሽ ባንክ ከ15 ሚሊዮን በላይ ደንበኞች ማፍራቱንና የቅርንጫፎቹ ቁጥር 989 መድረሱንም ተመልክቷል። የመንግስት ሰራተኞች የቁጥር መረጃ የማረጋገጥ ስራ ሊጀመር ነው። የፌዴራል ሲቪል ሰርቪስ ኮሚሽን ከኢትዮጵያ ስታቲክስ አገልግሎት ጋር በመተባበር በመላ ሀገሪቱ የሚገኙትን የመንግስት ሰራተኞች ቁጥር መረጃ አንድ ምድብ ለአንድ ሰው ብቻ ለማረጋገጥ የሙከራ ተግባራት ላይ በመሳተፍ መረጃ ሰብሳቢዎች ስልጠና በአዳማ እየተሰጠ ይገኛል። በስልጠናው ላይ የተገኙት የሲቪል ሰርቪስ ኮሚሽን ምክትል ኮሚሽነሩ ተቋማቸው ቀልጣፋና ውጤታማ ሕዝብ አገልጋይ የሲቪል ሰርቪስ ለመፍጠር ሪፎርሙ በማካሄድ በአሁኑ ጊዜ ወደ ተሟላ ተግባር መግባቱን ገልጸዋል። የሪፎርሙን ቀጣይነት ለማረጋገጥ በመንግስት ተቋማት ተቀጥረው የሚሰሩ ሰራተኞች ቁጥር ሳይንሳዊ በሆነ መልኩ የተረጋገጠ መረጃ መያዝ አስፈላጊ በመሆኑ በሀገራችን የሚገኙትን ሰራተኞች ቁጥር መረጃ ለማረጋገጥ በዘርፍ የካበተ ልምድና እውቀት ካለው የኢትዮጵያ ስታቲስቲክስ አገልግሎት ጋር ለመስራት የሚያስችል ቅድመ ሁኔታ ተጠናቆ ዛሬ ለስራው የሚያስፈልገውን የቅድመ ዝግጅት ተግባራት አንዱ የሆነውን የመንግስት ተቋማት የመረጃ ማረጋገጥ ስራ ላይ የሚሳተፍ መረጃ ሰብሳቢዎች ስልጠና ማስጀመራቸውን ገልጸዋል። የተከበራቸው አድማጮቻችን ለዕለቱ የያዝናቸው ዜናዎች እነዚህ ናቸው። በሌሎች ዜናዎች እስክንመለስ ድረስ ሰላም ቆዩን እያለን፣ ሰብስክራይብ በማድረግ አዳዲስ ዜናዎችን እና ትንታኔዎችን ያገኙ እያለን ሰላም ቆዩን።